ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ የተከበራችሁ የኢየሩሳሌም መታሰቢያ ድርጅት አመራር አባላት፣ ቅዱስ አባታችን ዛሬ በዚህ ሰዓት በቅዱስነቱ ፊት ተገኝተን መልካም ምኞታችንን ለመግለጽና ቡራኬውን ለመቀበል መልካም ፈቃዶ በመሆኑ የእግዚአብሔር ስሙ የተመሰገነ ይሁን። ቅዱስ አባታችን ከሁሉ አስቀድሞ በልዑል እግዚአብሔር ቸርነት እንኳን ለአስራ ሁለተኛው በዓለ ሢመትዎ በሰላም በጤና አደረሰ በማለት በኢየሩሳሌም መታሰቢያ ድርጅት አባላት በጠቅላላ ጉባኤ አመራር አካልና በስራ አመራር ቦርድ ስም የተሰማንን ከፍተኛ ደስታ ለመግለጽ እንወዳለን። ቸሩ እግዚአብሔር ረጅም እድሜ ከጤና ጋር እንዲሰጡት መልካም ምኞታችንና የዘውትር ጸሎታችን ነው። ቅዱስ አባታችን የኢየሩሳሌም መታሰቢያ ድርጅት 61ኛ ዓመቱን የምሥረታ በዓል ዘንድሮ የካቲት 8 ቀን 2017 ዓ ም በታላቅ ድምቀት አክብሯል። በቅዱስነቱ መልካም ፈቃድ የተወከሉልን ብፁዕ አቡነ ቶማስ የሐዊ መተከል ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል በመካከላችን ተገኝተዋል። ብፁዕነታቸው በበዓሉ መክፈቻ ሥነ ሥርዓት ጀምሮ እስከ ፍጻሜው ድረስ በበዓሉ የታደሙትን ሕዝበ ክርስቲያን በመባረክ ሰፊና ጥልቅ የሆነ ትምህርት ሰጥተዋል። በመጨረሻም አባታዊ ምክርና ቃለ ምዕዳን ሰጥተውናል። ቅዱስ አባታችን የኢየሩሳሌም መታሰቢያ ድርጅት የቀድሞ አመራር አባላት የሥራ ዘመን በዚህ ዓመት መጀመሪያ ላይ ተጠናቋል። እነዚህ የአመራር አባላት ባለፉት ስምንት ዓመታት በታላቅ መንፈሳዊ ትጋት በግልጽነትና በታማኝነት ኃላፊነታቸውን ተወጥተዋል። በመሆኑም እነዚህ የቀድሞ አመራር አባላት ዕውቀታቸውን፣ ጉልበታቸውንና ጊዜያቸውን ሳይቆጥቡ መሥዋዕት በማድረግ የመታሰቢያ ድርጅቱን አሁን ላለበት የእድገት ደረጃ እንዲደርስ ውጤታማ ሥራ የሠሩ መሆናቸውን በቅዱስነቱ ፊት ለመግለጽ ይፈቀድልን። ቅዱስ አባታችን ጥቅምት 4 2017 በተካሄደው የአባላት ጠቅላላ ጉባኤ የመተዳደሪያ ደንቡና የውስጥ ደንቡን በሚፈቅደው መሰረት ቀደም ብሎ በተቋቋመ የአስመራጭ ኮሚቴ የአመራር አባላት ማጣራት ሥራ ተሰርቶ በዕለቱ የሥራ አመራር ቦርድ አባላት ምርጫ ተካሂዷል። የምርጫው ሂደት ፍጹም ሰላማዊና መንፈሳዊ በሆነ ሥነ ሥርዓት የተከናወነ ሲሆን ለቀጣይ አራት ዓመታት የመታሰቢያ ድርጅቱን የሚያገለግሉ ሰባት አባላት ተመርጠው የሥራ አመራር ቦርዱ ሥራውን ጀምሯል። በቀጣይም የመታሰቢያ ድርጅቱ ጥር 19 2017 ዓ ም ባደረገው ጠቅላላ ጉባኤ የጠቅላላ ጉባኤውን ሰብሳቢ፣ ምክትል ሰብሳቢና ጸሐፊ ምርጫ አካሂዷል። የአመራር አካሉም ሥራውን ጀምሯል። ቅዱስ አባታችን፣ በዚህ መሠረት የአመራር አባላቱን በቅደም ተከተል ለመግለጽ ይፈቀድል ልኝ ዘንድ በትህትና እጠይቃለሁ። በቅድሚያ የስራ ጊዜያቸውን ያጠናቀቁ የቦርድ አባላት አንደኛ ኮሎኔል ተፈረደኝ ይገዙ የስራ አመራር ቦርድ ሊቀመንበር፣ ሁለተኛ በኩረ ትጉሃን ሳሙኤል ማሞ የስራ አመራር ቦርድ ምክትል ሊቀመንበር፣ ሶስተኛ አቶ መኩሪያ ገብሬ የስራ አመራር ቦርድ አባል፣ አራተኛ ወይዘሮ ቆንጂት ከበደ የስራ አመራር ቦርድ አባል፣ አምስተኛ አቶ ኃይለ መስቀል ኑርጋ የሥራ አመራር ቦርድ አባል ናቸው። እነዚህ አባላት የሥራ ጊዜያቸውን ለስምንት ዓመታት ካገለገሉ በኋላ አሁን ኃላፊነታቸውን ያስረከቡ ናቸው። ሁለተኛ አዲስ የተመረጡ የጠቅላላ ጉባኤ አመራር አባላት አንደኛ በኩረ ምዕመናን ጌታውን በሻህ የጠቅላላ ጉባኤ ሰብሳቢ፣ ሁለተኛ አቶ ሳሙኤል ታደሰ የጠቅላላ ጉባኤ ምክትል ሰብሳቢ፣ ሶስተኛ መጋቤ አእላፍ ቀሲስ ፋሲል ታደሰ የጠቅላላ ጉባኤ ጸሐፊ ናቸው። ሶስተኛ አዲስ የተመረጡት የስራ አመራር ቦርድ አባላት የሚከተሉት ናቸው። አንደኛው መጋቢ ሰናያት ሰርጾወልድ ፈለቀ የስራ አመራር ቦርድ ሊቀመንበር እኔ ነኝ። ሁለተኛ ኢንጂነር ደረጀ ዘርፌ የስራ አመራር ቦርድ ምክትል ሊቀመንበር፣ ሶስተኛ ወይዘሮ የሰው ደግ አድማሱ የስራ አመራር ቦርድ አባል አራተኛ ኢንጂነር ሳሙኤል ወልደ ዮሐንስ የሥራ አመራር ቦርድ አባል፣ አምስተኛ ወይዘሮ ማርታ ካሳይ የሥራ አመራር ቦርድ አባል፣ ስድስተኛ አቶ ዳንኤል አረጋ የሥራ አመራር ቦርድ አባል፣ ሰባተኛ አቶ መኮንን ተካ የሥራ አመራር ቦርድ አባል ናቸው። በመሆኑም እኛ የጠቅላላ ጉባኤ አመራርና የቦርድ አባላት የሥራ ዘመናችንን የተቃና እንዲሆን በመላው አባላት የተጣለብንን ኃላፊነት በገባነው ቃል መሠረት በታማኝነት በቅንነትና በትጋት መወጣት እንችል ዘንድ እንዲባረኩንና አባታዊ መመሪያ እንዲሰጡን ከእግረው መስቀሎ ስር ዝቅ ብለን በታላቅ ትሕትና ቀርበናል። ወስብሐት ለእግዚአብሔር። ከዚህ በመድረሳችሁ የሰጣችሁትን አገልግሎት እግዚአብሔር ይቀበልላችሁ። እንግዲህ አዲስ መጪዎች ደግሞ እናንተ ደግሞ እግዚአብሔር ከእናንተ ጋር ሆኖ ተረከባችሁትን ኃላፊነት በትጋትና በንቃት እንድታገለግሉ እግዚአብሔር ብርታትን ውስጣችሁ እግዚአብሔር ይባርካችሁ። ሁላችሁንም እግዚአብሔር ይባርካችሁ። እንኳን ደህና መጣችሁ። እንግዲህ የኢየሩሳሌም መታሰቢያ ድርጅት ዘመናት የኢየሩሳሌምን ኢየሩሳሌም ገዳማችንን በደጀን በመሆንና አለኝታ በመሆን ስታገለግሉ ቆይታችኋል። ከዚህ ቀደም የነበሩትን ማሞላችሁም ያላችሁት ሁሉ ለገዳማችን ትልቅ አለኝታ ናችሁ። ለገዳሙ ትልቅ እንደው ድጋፍ ሰጪዎችና ማይረግና አለኝታዎች በመሆናችሁ በጣም ሁልጊዜ እናስም እናመሰግናችኋለን። አሁንም ያው ገዳሙ እንደ ጥንቱ እንደዚሁ ህልውናው ተጠብቆ ክብሩ ተጠብቆ መንፈሳዊ መንፈሳዊ ህይወት ተጠብቆ እንዲኖር የምታደርጉት አገልግሎት ሁሉ አሁንም ቢሆን ይህን እንድትቀጥሉበት ሀገር እንላለን። እንግዲህ መቼም ገዳሙ የረጅም ዘመናት ታሪክ ያለው ገዳም ነው። ከሆነ ጀምሮ እስካሁን ድረስ ያው ኢትዮጵያውያን የሄዱ እዚያ በመታየታቸው ትልቅ ታሪክ እየተሰራ ነው ያለው እና እዛ መታየቱ በጣም ገዳሙ ትልቅ ክብር እና አለኝታ ነው። እና አሁን ቢሆን በዚህ እንድትቀጥሉበት ነው የምናሳስባቸው። እግዚአብሔር ባርካቸው።